ብቻ አንድ ቆይ ቆይ ፈጣን ላይ ነው። ይቅርታ ፈጣን ላይ ስለሆነብኝ ነው። የኔ ቮይስ በጣም ፈጣን ላይንም አደረገው። እሺ፣ ሁለት ቁጥር ደግሞ ሰምታችኋል። ካለበለዚያ በአይፓድ አርጌ ይከፍትላችኋለሁ ካልተሰማችሁ በስልኬ

ጋይዝ አይሰማም አይሰማም እ ይሰማል። ባይፓድ አድርጌ ላሰማቸው የስልኬ አሮጌ ስለሆነ ጥራትም የለውም። ቆይ ባይፓድ ሀዊ ይሄ ማለት ነው እንዲህ አይነት ቮይስ አንዴ ያደምጭ ነው። እዚህ ጋር እንዲህ አይነት ቮይስ፣ እንዲህ አይነት ቮይስ አላደረኩም በፍጹም። እንዲህ አይነት ቮይስ በፍጹም አላደረኩም። እኔ ማለት ነው ይህን ይሄን ቮይስ ከየት አግኝተህ፣ ከየት አመጣኸው? ከማን ስልክ ወሰድከው? ይሄ ቮይስ የእኔ ቮይስም አይደለም፣ አድርጌም አስቤም አላቅም። ይሄ ለህሊና እተወዋለሁ። እኔ ግን አሁንም በማለው ሄድበታለሁ። ችግር የለው። ለአንተ ግን ይሄን ቮይስ አላደረኩትም፣ በእውነት አላደረኩትም። ይሄ የእኔ ቮይስ አይደለም አስረግዝ ያደረኩትን ቮይስማ እኮ አምኜ ተስማምቼ አሁኔ ነኝ ብዬ ተናግሬያለሁ። ይሄን ግን በፍጹም ሀቢባ ከሰማሽኝ ይሄ ቮይስ የኔ አይደለም ብዙ መጋጋት አይጠበቅም የሌላ ሰው እኔ ይሄን ቦይስ የታገኘኸው ብለሽ እንድጠይቅ ይፈልጋለሁ። ያንቺ ካልሆነ በኋላ አስበህ ችግር የለውም። ያንቺ ሰው ሊያና፣ ያንቺ ካልሆነ ምን አስጨነቀሽ? ከየት እንደ የኔ ድምጽ አይደለም አላልሽ እኮ። ኖ ኖ እኔ ማወቅ የምፈልገው ከየት አገኘው ብለሽ እንድጠይቅልኝ ይፈልጋለሁ። ግን ያንቺ አስጨነቀሽ። የሰውዬ አመጣ አንድ የኔ ድምጽ አይደለም ባለቤት መታ ተጠይቀው ከየት እንዳመጣ የድምጹ ባለቤት አይደል? እሷ ናት የመጠይቅ መብት ቆይሻ አንዴ እንስማው እና፣ የእሷ ነው አይደለም፣ እንስማው። አወራሻለሁ ችግር የለም ለህዝቡ ግልጽ አድርጋለሁ። ምንም የሚደባበቅ ነገር ነው። እናመሰግናለን። አንዴ እንስማው። መጀመሪያን መጠጣት ያለበት ወይስ መጀመሪያ እና ከዛ በኋላ የሆነ መረጃ እየወጣ አይደለም ማለት ነው። እኔ የምልሽ ከአንቺ ኒማንች ምናወራው በአንች በኩል ግን መረጃ እየወጣ ነው እየወጣ አይደለም ማለት ምናልባት ሳሜ ካወቀችም በሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበር እና ከሚስ ብዛት ከሚስት ነበር የሚሰራ እሱን ጠይቅልኝ ብዬው ራሴ ላረጋጋ ምናምን ነገር አለኝ። ምን ሆንካመመ እንዴ ምናምን ስለው አይ ምንም ራሴ ማረጋጋት ስላለብኝ ነው ምናምን አለኝ። ለነገራችን ላይ ፈዟል። እሺ አሁን ጥያቄው መልስ እንዳትመጣ ከሆነ እኔ በፍጹም አላደረኩም። ይቀጥል ሀውዬ እንድትሰሚው የሚፈልገው ለእዚህ በፍጹም አላደረኩም። ሌላም ከመጨመር እባክሽ፣ ሀሳቤን ልናገር እና ልጨርስ። ሌላ ብዙ ነገሮች እባክሽ፣ ምንም አይነት ነገር እኔ ያደረኩት ነገር የለኝም። አደረኩ ያልኳቸውን ነገሮች ነግሬሻለሁ። እሺ ማናት? መረጃ እንዳይወጣ የተባለችው ሴት ማናት? እሺ ላስረዳሽ፣ እንዳመጣ ትንሽ ብለሽ እኔ ጸበል ለበ ጸበል በመንከራተትበት ሰዓት ላይ በጣም ብዙ ብሮችን አውጥቻለሁ። የጤና ጉዳይ መስሎኝ ያልሄድኩበት ቦታ የለምና፣ ጸበል በሚሄድበት ሰዓት ላይ የሷ ደፍተራውን ያገናኘችው ልጅ ደፍተራውን ያገናኘችው ልጅ ትነግረኛለች። ከጅምሩ ደፍተራውን ያገናኘችው ልጅ ከደብተራው ጋር በምታገናኝባት ሰዓት ላይ ብር ትከፍላት ነበረ። ምክንያቱም ጠንቋይውን ማለት ነው። ቦታውን ምኑን አልጥቀስ ማለት ነው። እኔ ጸበል በጸበል ሲሄድ የዋለብህን ሰው አውቀዋለሁ። እውነታው ከፈለክ መረጃው ልስጥህ። ስለዚህ የሰራብህን ሰው ስለማውቀው ከእሱ ጋር ሂድና እሱ ያሰረውን እሱን ይፍታው። በነገራችን ላይ አንዳንዴ ራሴን አላውቁም ነበር እና ማለትም መርቅ ጠንቋዩን ያገናኘችሽ ልጅ ነው። እየሰጠች ይህን ድምፅ ነው እየሰጠች ማለት ነው። ሌላም እኮ አለ። እኔንም ባለቤቴንም ለማስገደል የምትሄጂበት መንገዶች እኮ አሉ። ማነሽ ዘመናዊ። ስንቱን ነገር እናውራው? ለምን የሚዲያ ርዕስ ሁነን እንከርማለን? ባጭሩ እንዝጋው የምለው ለዛ ነው። ብዙ ጉዶች አሉብሽ፣ ብዙ ነገሮች አሉብሽ። ለምን ስራዎችን አሰ ባለቤት ማን ነበረች የዛኔ? አንተ ከኔ ጋር ነው የነበርከው። ያ ይቅርታ ላቋረጥ ነው። ባለቤት መልሰው ነው እኔ ባለቤትህ። አሁን ስለሌላ ጉዳይ አይደለም። የት አገኘኸው? አል ጥያቄሽ። በቃ ጠንቋይ ምን ያገናኘችሽ? አብረን የነበርነው ከኔ ጋር ነው የነበርከው። አንተ አንተ ከኔ ጋር ከጅምሩ እኔ ሱቁንም የከፈትኩት ከጸበል ከተመለስኩኝ በኋላ ሱቁንም ጭምር የከፈትኩት እኔ እና አንቺ ተለያይታ። ነገር ግን ሱቁን ከፍቼ ማን ወይም ታሰማኛል? አንድ አንዴ ጸበል ያልከው ለጸበል ላልከው ማለት ነው። እኔ ከዱባይ ኢራናዊ ሁኜ ወደ ኢትዮጵያ ከገባ በኋላ ፓስፖርት ይዤ ወደ ኢትዮጵያ ከገባ በኋላ እኮ እኔ እናንተ አልተገናኘንም በዛው ቀረን ኢራናዊ ሁኜ እያለሁት ዱባይን ሳልወጣ ስንት አመት ሙሉ ዱባይ ሳልወጣ እኔ እናንተ አብረን ነበርን። ፓስፖርት ዘመናዊ ዘመናዊ ዘመናዊ አንድ ነገር እንደዚህ ባካት ቢታ አርጉልኝና እኔ ልመልስ። ሁሉ ይሄደማ መጣማ ነው ዘመናዊ እኔ ብቻ ላውራ እያልሽ ነው። እኔ ብቻ ላውራ እያልሽ ነው። በጣም እኔ እጅግ በጣም እድሉን እየሰጠሽ ነው። አንቺን ነው ሞር እየሰማንሽ ያለ ነው። እድል እየሰጠሽ አይደለም ሲያወራ ታቋርጫለሽ። እባክሽ አንቺ እንደገባሽ እንዳታቋርጡኝ ብለሽ ማንም ሳያቋርጥሽ ጥያቄዎችሽን አስተላልፈሽ፣ ጥያቄዎችሽን እዚህ ጋር ጽፌ ሰባት ጥያቄዎችሽን ጽፌ በስነስርዓት ጥያቄዎችሽን መልሶልሻል። አሁንም ሀሳብ ካለሽ እንደ ትልቅ ሰው ወረቀትና እስክሪብቶ ያዥ ጻፊው፣ ልክ ሲጨርስ ሚዩትሽን አብርታሽ እኔ ጥያቄዎቼ ይሄ ይሄ ናቸው በይ። እኛ ትልልቅ ሰዎች ነን አደላ አስር አንዱ አንዱን እያቋረጠ ሀሳብ ልንምታታ አይገባም። ስለዚህ ጭንቅላትሽ ላይ የሚመጣውን እያንዳንዱ ጥያቄ አስፍሪ። ይወረቅ በምንም መሄድ አልፈልግም። እሷ ለሰው አይደለም ለፈጣሪ ትመለስ ስለሆነች እኔ ምንም አልፈልግም። እውነታው ግን ፍቅር ማሰማት ይችላል። ሪፈርዱ ይልክልሻል በማንኛውም ሰዓት እኔ የቅርብ ያለ ትቻታለሁ። ከዚህም በኋላ ምንም ነገር አልፈልግም። እሷ ህይወትን በጨለመችብኝ ሰዓት ሀብይ ህይወትን በጨለመችብኝ ሰዓት ደምን ባስለቅሳኛለች፣ አንገትሽን አትልፊ ብሎ ፍቅር የዛሬ አራት ዓመት መቶ ብር የሚሸጠውን ሀምሳ ብር ሁለት መቶ የሚሸጠውን መቶ ሀምሳ ብር እያደረገከ ብሎ ስራ ያስጀመረኝ እዚህ ያደረሰኝ እሱ ነው። በጣም መልካም ሰው ነው። ሌሎችን በድሉ ሊሆን ይችላል፣ አላውቅም። እኔም ግን እዚህ ያደረሰኝ እሱ ነው እና አመሰግናለሁ። እግዚአብሔር እድሜና ጤና ይስጥህ፣ ጤና ይስጥህ። ሌላ ግንኙነት የለንም። ኢቨን እንኳን አሁን አንገናኝም። ግን ያችን ቦይሱ እንዳስቀምጥልኝ ነግሬዋለሁ። ቦይሱን ፈልግልኝ ብየዋለሁ። እየፈለገልኝ ነው። ለአንቺ ከፈለሽ ደግሞ ለህዝብ ሰማታች ይልክልሻል። ያስታሰሚያለሽ ግን እሷን ከዚህ ጨርሻለሁ፣ አልፈልግም። ክስም አልፈልግም፣ መሀላም አልፈልግም። እሷ ከቀማችኝ ይልቅ እግዚአብሔር ሰጠኝ ስለሚበል አልፈልግም። ትችዋለሁ። በጣም ጥሩ እናመሰግናለን። በቃ ፍላልሻትም። እናመሰግናለን። ይቅር ብያታለሁ። እሺ፣ ወደ ፍቅር እንመለሳለን። ያው እንዳለው እሱ እንዳለው ይቅርታ ተባብላችሁ ያው በዋናነት ያው ሰራተኞችን በእኔ በኩል የሚያስቀየምኳቸው ሰዎች ካሉ ይቅርታ እንድል ነው ያለው። ቤ ሰራቶችም ከምሰበስብ ያው እኔ ሁሉንም ያው ይቅርታ በዚህ አጋጣሚ። ምክንያቱም ስህተት አንሰራም አይደለም፣ በድርጅቱ ላይ ብዙ ጊዜ ነው ያልኖርም። ነገር ግን ምንድነው እኔ በለለውበት ሰዓት ላይ የተለያዩ ነገሮች የተለያዩ ነገሮች ሊፈጸሙ ይችላሉ። ምክንያቱም ከተስተምር ጋር ከተያዘ ከተለያዩ ጉዳዮች ጋር በተያዘ እስካሁን ድረስ ለሰራ ነው ይቅርታ። ወደፊት ግን ምንም አይነት ላለመስራት እናንተን ለማስደሰት እንዘጋጃለን ለማለት በኩል ነው። ሌላ የምጠይቁ ጥያቄ ካለ ለመመለስ ጉጅ ነው። እኔ ጨርሻለሁ። በእኛ በኩል በጣም እናመሰግናለን። ምንም አይነት ጥያቄ የለንም። ያመሰገንካቸውን ሰዎች ሁሉ እኔም ባንተም በህዝቡም ስም አመሰግናቸዋለሁኝ። እና ህዝቡን አክብረ መጥተህ ጥያቄዎቻችን ስለመለስክ እናመሰግናለን። ማንም ሰው ከህዝብ በታች ነው፣ ግዴታ ነው። ስፔሻሊ ነጋዴ ስትሆን የሶሻል ሚዲያ ሰው ስትሆን ምናምን፣ ህዝብ ጥያቄ ካለው ህዝብ ሲጠራው ማንም ሰው አክብሮ መጥቶ ጥያቄውን የመመለስ ራሱን የማብራራት ሀላፊነት አለበት ስለዚህ ይህን ሀላፊነት ግን ስለተወጣክልን እናመሰግናለን የመጨረሻ ጥያቄ አለኝ ብሎ አማን መጥቷል እና ደግሞ አንድ ደግሞ ባለውለታዬ ነው ላመሰግነው ፈልጋለው የሚል አካል ደግሞ አለ እና አሁን ይገባል አማን እድሉ እናንተ ሰጣለሁ ጥያቄ ቪዲዮ አብርሃማ ሰላም እንዴት ናችሁ ሰላም እንዴት ነህ። አለን እኔ ጥያቄ አንደኛ በበቀደም እንማማል ተብሎ ነበር የተዘጋና ነገር ግን ምንድነው በቤተክርስቲያን ስንጠ ስጠይቅ ቤተክርስቲያን ላይ ቤተክርስቲያን ላይ ፈጽሞ መማል ክልክል ነው ተባለ። እሱም ግን ሰዎችን ይዘን ከበዚህ በፊት ደውመዝ እንዲሰጠኝ ያወራናቸው ሰዎች ነበሩ፣ ሽምግልና የያዙ ሰዎች ነበሩ። እነሱ ደግሞ እነሱን ይዘን እንማማልሽ ምናምን ስለው እሱም ደግሞ አይ ብቻ እና እና አንተ እና እኔ መማማር ያለብን እንጂ የላ ሰው አያስፈልግም። አበበ ከበደ የሚባል ሰው አያስፈልግም ብሎ ስለ ስለዘጋቢ ነው። እንዴት ትላላችሁ? የኢትዮጵያ ሕዝቦች ፍረዱኝ። እኔ ብር እኔ ማለት እኔ እሱ እያለኝ ብር ለምን እሱ፣ በእርግጥ እሱ ሁኔታ ከኢትዮጵያ ወደዚህ አመጣሁኝ ብዙ ሁኔታዎችን ውሎልኛል። ነገር ግን መጨረሻ ላይ ደውመዝ ካልሰጠኝ፣ ለእኔ ጥቅም ካልዋለልኝ፣ የእኔን የሰራውበት ዳቤን ካልሰጠኝ ምንድነው ለኔ ትርጉም? የወንድምነት ትርጉሙ ምንድን ነው ሂሳቤን የሰራውበትን ላቤን ካልሰጠኝ ምንድን ነው ለእኔ ቤተሰብነቱ ምንድን ነው ጠቅሞ እኔ እዚህ ላይ እኔ ሌላ ቦታ እየተንከራተትኩ እኔ አይዲ ማሰሪያ አጥቼ ስንት እየተንከራተትኩኝ ከሱ እያለ ለምን አይሰጠኝም ብሬን እኔ ማለት ሰው እዚህ ላይ ስላወራ ስላላወራ እኔ አሁን ማውራት ስለማልችል ሊሆን ይችላል እሱ ማውራት ስለሚችል ሊሆን ይችላል ነገር ግን ለእኔ ብሬን ይስጠኝ የሰራውበት ላቤኑ ይስጠኝ መማማል ካልቻለ እሱ አምኖ ይስጠኝ በቃ እሱ ሂሊና ያውቃል ያለበትን ብር ያውቃል ሂሊና ያውቃል ስለዚህ የሰራውበትን ይስጠኝ ነው አባባሌ አማን አቤት ምጥር እናድርገው በጣም ደክሞኛልም ነገሮችንም አናንዛዛቸው እንደባለፈው የምትፈልገውን ሰው ይዘህ ምጣ የምትፈልገውን ነገር ሁሉ አደርግልሃለሁ ጨርሻለሁ ሌላ ምንም አይነት የምትፈልገውን ሁሉ አንተም የሚያስፈልገን ነገር ሁሉ አደርጋለሁ ምንም ነገር ማድረግ ከሆነ ማንኛቸውን ሰዎች ይዘህ መምጣት ይችላለን በቃ ከዚህ ላይ ይብቅ ነው በዚህ ላይ በቃ እየተመላለስን መጨረስ ሮዛን ይሁን ማንንም ሰው ይዘን ጨርሻለሁ። በቃ መልስ መመላለስ አይጠበቅብንም ወንድሜ አይበቃና እሺ፣ አንተ የለብኝም ነው የምትለው ከእዚህ ጋር ምንም ማውራት አልፈልግም። የምትፈልገውን እሰው ይዛል ባለፈው ጨርሰናል። አንተ የምትፈልገውን ዜና እና መነጋገርም ካለብ፣ እሺ ቦይሱ ይሰማልኝ፣ ያደረስክብኝ በደል ይሰማልኝ። እሺ ቦይሱ እንደዛ ከሆነ ማለት ነው ከሳሳይ ነው መክሰስ አይደለም። በዚህ በህዝቡ መሀል ነው፣ በህዝቡ መሀል እኮ ያለኝ እኮ አቤቱታዬን እኮ እያቀረብኩ ነው። እዚህ ያለው እኮ ህዝብ ነው። መስደጋን አልተሰማም እኮ ወይስ እኮ አልተሰማምም። እንማማል ብለህ አብራችሁ ሄዳችሁ ልትማማሉ አይደል? እምቢ አለ፣ አንማ መማል አልፈልግም አለ ድማ ነው። እንማል እያለክ እኮ ነው ወይ እሱን እኮ ላክ ልኬልሻለሁ። ይማል እና ከማለ ብሬን አልፈልግም ከማለ አልፈልግም ይማልልኝ አልክ ጨረስን እኮ አቢባ። እኔ እኮ እንማማል ብየው አለው እንማማል ብየው ነገር ግን፣ አንተ ብቻ እና መጽሐፍ ቅዱስ አንተ የምታምንበትን ጊዜ ከዛ እኔ እናንተ ብቻችን እንማማል ያለብናልነገርማን ፈጽሞ መማል አይፈቀድም። አሁን ማስደ ነገር ፈጽሞ መማል አይፈቀድም። አባቶችም ጠይቀ ያልከው እንደዚያ ነው። አሁን ግን ምክንያቱም አንተ ህሊና ረፍት የሚሰጥህ ከሆነ ምትፈልጋቸውን ነገሮች ሁሉ አደርግልሃለሁ። እባክህ እየለመንኩ ነው። እኔ ህሊና የሚፈቅድልህ ሳይሆን ያለብህን እኔ የሰራሁትን ነው እንጂ የላኩህ አልጠየቅኩም። አንተ ውስጥ እኮ ያውቃል። ለምን እዚህ ያለብህን አትሰጠኝም? ዝም ብለህ እንደዛ ከሆነ ወይፊ ይሰማ ምንድነው ወይሱ ወይሱ ምክንያቱም ሂሳብ ልንሰራ መጠን በር እንደቆለፍ ሁሉም ነገር ይሰማል። ሀቢባ ለምንድን ነው የማትጨርስ? እሺ፣ ለመቀደም እኮ ጨርስን አይደለም። ለምን ማማ ጨርስን አሰማህ። ሀቢባ ጨርሶ አልተሰማም እኮ ጨርሶ አልተሰማም። እሺ፣ አሰማህ ጨርሰህ ከአንተ አሰማህ። አካቱ ሳይንትና ትንሿን ፎሎ አድርጓቸው ቻሌንጅ አላቸው። ሳይንትን ፕሊስ ፎሎ አድርጓት ሁላችሁም። ሳይንት በፎሎዋ መጠን ልክ ብር ለረጁ ለእህታችን ረጁ ትሰጣታለች። እንዲሁም ትንሿ በአንድ ሚሊየን ሚሊዮን ፎሎ ካስገባችኋት ለእህታችን ዙፋን መኖሪያ ፍቃድ ታሰራላታለች እና ፕሊስ ሁለቱን ለቻሌንጃቸውን ያስገባቸው ፕሊስ ፎሎ አድርጓቸው። ሳይንትን እና ትንሽዋን እዚህ ጋር ያላችሁ 20 ሺህ ሰዎች ይሰማኛል። ሀኒ ፋሽንንም የስልሳ ሺህ ቻሌንጅ አላት። ፎሎ አርጓት ፕሊዝ። ሁሉንም እዚህ ያሉት ፎሎ አርጉ እሺ። ያሰማክና ወይ ከፍቶ አንቺ እንደምትሰማሻል

ለእናቴ የሆነውን ነገር እያስረዳው ነው ፣ ሪከርድ በዋናነት እኔ እንዲሰማል የምፈልገው ሀቢባ፣ እንዲያው እዚህ በተሰበሳችሁ ስለ እግዚአብሔር የምማጸነው ይሄን ያክል ብር አለህ የሚል ሪከርድ ያምጣ፣ እኔ ደብል አድርጌ ልክፈለው። ችግር የለውም። አማርኛ እያወራን አንግባባም። እንደ አማን ይህናል ብር ያንተ አለብኝ የምትለውን ፓርት ብቻ አሰማን። ሌላ ዝባዝንኬኛ ምን ያደርግልናል?

ፍቅር ዲዛይን አለበት ነው የሚለው፣ እስኪ አስረዳን። በድጋ ሂሳብ ልንሰራ ቢሮ ገብተናል። ቢሮ ከገባን በኋላ ደግሞ እሱ መጣ። ምክንያቱም ሂሳብ ሰርተ ቆየ ብሎት ይብሎት ልጁን ማለት ነው። ከፈለገ ደግሞ የካሜራ ለምን አይሰጠንም? የክላሱን ካሜራ ለምን አይሰጠንም? የዛን ሰዓት የነበረው እሺ አሁን ይሄኛው የሚያወራው ሂሳብ የሚሰራው ሰውዬ የማንን ሂሳብ እየሰራ ይሁን ምን እያለ ይሁን፣ እኛ በምንድን ነው የምናውቀው? ማለት ያለበት ቮይሱ ሰባት ሺህ ምናምን ይሄን ያህል ፍቅር ዲዛይን የአማን ብር አለበት ሚል ቮይስ አምጣና ሱ እጥፉ ሊከፍል ቃል ገብቷል እንደዛ እንደዛ ሚል የለውማ። ከቮይሱ ላይ እንደዛ ሚል እኮ የለውም። ታዲያ ይሄን ቮይስ እኛ በምን እንወቅ? የፍቅር ዲዛይን ያንተ ብር ያለበት እንደሆነ አይገልጽም እኮ አማን ሰርተው እንጂ የሚገልጽ ነገር አምጣ። በስነ ሰርጥ ቀል ብቻ ያለ ነገር ፍቅር ዲዛይን ይሄን አላለበት ሲል፣ አሁን ቁጥር የጠራው ምን እየቆጠረ ልብስ እየቆጠረ ይሁን ምን እየቆጠረ ይሁን ምን ይሁን፣ ምንድነው ማስረጃችን? ምንድን ነው መረጃችን? አይውልሽ አቢባ። እሺ ሂሳብ ልንሰራ እኮ ነው። ክላስ የገባ ነው ሂሳብ ልንሰራ አይደል እና ብሎ ያስገቡኝ። ከዛ በኋላ ማን ማን ያውቃል እናንተ ሂሳብ ልትሰሩ ገብታችሁ እንደሆነ። ይሄ ሰውዬ ድምፁ፣ ቁጥር የጠራው ሰውዬ ይሄን ቁጥር ለምን እንደጠራ ማን ያውቃል? ምን እንደሆነ አስረዳን፣ ቮይሱን ክፈትና አስረዳነ። የውላችሁ እንዲህ እንዲህ ብለህ ካስረዳነ ይግባ። ሻቢባ ሌላው ድምጽ የሱ አይደለም እያልሽ ነው። ሌላው ድምጽ የሱ አይደለም እያልሽ ነው። ለምን አንቺ ትክጃለሽ? አንቺ ራሱ ኦ ኦ፣ ጭራሽ ወደ እኔ ደግሞ መጣ። ትክጃለሽ? እኔ ምን ቤት ነኝ? ድምጹ ድምጹ እኮ የሱ ነው። ድምጹ እኮ የሱ ድምጽ ነው ያለው ይላል በምታምነው አምላክ በቃ እኔ በቃ በፍርድ በህግ ጠይቀ። በምታምነው አምላክ በቃ እኔ በቃ ስሜን ለማጥፋትና ስሜን ለማቆሸሽ ነው፣ ከዛ ውጭ ሌላ ነገር የለው። በህግ ጠይቀ አስወርጅልኝ። በቃ ይሄ ነው ነው ከዚህዳ ማስረጃ ምልስ ወይሱ እኮ ጨርሶ እንዲሰማ ነው። ለዚሁ ነው አይደለ? እንደዚህ ወይስ አቀረብኩት አንዴ ቁጥር ብር ይሄን ያህል ሁ ስ ተከፍተውና ፍቅር ዲዛይን ያ አማን ይሄን ያህል ብር አለበት የሚል ወይሱ ይሰማል። ከዛም ይከፍላል፣ ደብል ይከፍላል። ይኸውልህ ጨርሶ ጨርሶ ወይሱ ይሰማል። ጨርሶ ማለት ነው። ፐርሰናል ጉዳይ የተነጋገር ነው። ስለ መቅደስ ፐርሰናል ጉዳይ የተነጋገር ነው። እንዴት ሊሰማን ነው የፈቅዳለው? ስለ እህቴ ገመና እንድናወራ አይፈቀድም። ስለ እሱ አይደለም። እኛ እሷን ለምሳሌ የእኛን ስም ነው በማጥፋት ከሆነ ጀልከና ክሰስ። እሱ የብር ጉዳይ ነው የስም ጉዳይ ነው ነው ነው ስለ ብሩ ጉዳይ ነው የምናወራው